በመርሃ ግብሩ ላይ ተገኝተው ንግግር ያደረጉት የጉራጌ ዞን ምክትል አስተዳዳሪ አቶ አበራ ወንድሙ ህዝበ ክርስቲያኑ የትንሳኤ በዓል ሲያከብር የዞኑን ሰላም ለማስጠበቅ ከሌሎች እምነት ተከታዮች ጋር እያደረገ ያለውን የመረዳዳትና የአብሮነት እሴቶችን አጠናክሮ በማስቀጠል መሆን እንዳለበት ገልጸዋል። የዞናችን ሰላም የህዝቡ አንድነት፣ አብሮነት በዘናቂነት ለማስቀጠል ህዝበ ክርስቲያኑ ከሌሎች እምነት ተከታይ ወገኖቹ ጋር እያደረገ ያለውን መተሳሰብ፣ መደጋገፍ፣ መቻቻል መጠናከር ይኖርበታል እላለሁ። የቆየ የመረዳዳት የመደጋገፍ ባህል በማዳበር ደጋፊና ጠዋሪ ከሌላቸው ከተቸገሩ ወገኖች ጋር በጋራ በዓሉን ማሳደፍ ይገባናል። በተለይም የትንሳኤ በዓል ጌታ ኢየሱስ ክርስቶስ በዚህ ምድር ላይ ሁሉን መከራና ስቃይ ቀምሶ አምላክ ሰው መሆኑንና በስጋው ተሰቅሎ ሞቶ ወደ መቃብር ወርዶ ያስተማረበት ዕለት እንደሆነም ተናግረዋል። በመሆኑም ህዝበ ክርስቲያን በአስተሳሰብና በተግባር አንድ በመሆን ከመለያየትና ከመጠላላት በመራቅ ከመቼውም ጊዜ በላይ በአብሮነት በመቆም ለአካባቢያዊ ሰላምና ልማት በጋራ መሳተፍ እንደሚገባው አስረድተዋል። የተከበራችሁ የበዓሉ ታዳሚዎች፣ የጋራ ሀገር ስላለን የጋራ ሀገራችን ላይ በጋራ የሆነ ህዝብ ሆነን በሰላም በየትኛውም ሃይማኖት ተከታይ ጋር በመቻቻል መኖር ገንዘብ እናደርገው? የ የወልቂጤ ከተማ አስተዳደር ከንቲባ አቶ ሙራድ ከድር በበኩላቸው ትንሣኤ ለህዝበ ክርስቲያኑ ታላቅ በዓል መሆኑን በመጠቆም ኢየሱስ ክርስቶስ ለሰው ልጆች ኃጢአት ብሎ ብዙ መከራ መቀበሉን በአስተምህሮ የተረጋገጠ መሆኑን ገልጸዋል። በከተማው ህዝበ ክርስቲያኑ በየጊዜው በሚከናወኑ የልማትና መልካም አስተዳደር ስራዎች ላይ እያደረገ ያለው ተሳትፎ እጅግ የሚበረታታ እንደሆነ ያስታወሱት አቶ ሙራድ በቀጣይም በመሰል ልማታዊ ስራዎች ላይ ተሳትፎውን ማጠናከር እንዳለበትም ነው ጥሪያቸውን ያቀረቡት። በከተማችን አጠቃላይ በምንሰራቸው የልማት ስራዎች ላይ አጠቃላይ በሚሰሩ የሰላም ስራዎች ላይ እስካሁን ድረስ እየተደረጉ ያሉ ሁሉ አበርክቶዎች እውቅና እየሰጠሁኝ ልክ እንደ ኢየሱስ ክርስቶስ ችግሮች፣ ፈተናዎች ሲገጥሙን በመቻል የተቸገሩትን በመርዳት ለሰው ልጆችን በመኖር ከእኛ በታች ለሆኑትን በመስጠት እንድናሳልፍና ቀጣይ በምንሰራቸው ስራዎች ሳትሰለቹ ሳታክቱ ከጎናችን እንድትሆኑ የጉራጌ ዞን የሃይማኖት ተቋማት ጉባኤ ዋና ጸሐፊና የወልቂጤ ከተማ ወንጌላውያን አብያተ ክርስቲያናት ህብረተ ሰብሳቢ ወንጌላዊ ያሳየኸኝ ደንደር እንደገለጹት ኢየሱስ ክርስቶስ የትንሣኤ በዓል በዓለማችን በቢሊዮኖች ለሚቆጠር ህዝብ የሚሰበክ እና ይህንኑ መነሻ በማድረግ በአደባባይ መከበሩን ገልጸዋል። በመሆኑም ህዝበ ክርስቲያኑ በዓሉን ሲያከብር የክርስቶስን አርዓያነት በመከተል መሆን እንዳለበት ጠቁመው፣ ስለሆነም በዓሉን የተቸገሩ ወገኖችን በመርዳት ሊሆን እንደሚገባም አመላክተዋል። መድኃኒታችን የኢየሱስ ክርስቶስ ትንሣኤ በዓለማችን ላይ ለቢሊዮኖች የሚሰበክ እና ዛሬም ድረስ ትኩስና ሰበር የምስራች ዜና ነው። እኛም ዛሬ በእርሱ ሞትና ትንሣኤ ስላገኘነው ነፃ የዘላዓለም ሕይወት እያመሰገንና ለሌሎችም ይህ ወደር የሌለው መለኮታዊ የማዳን ሥራ እያበሰርን እንገኛለን። የወልቂጤ ከተማ ቃለ ሕይወት ቤተ ክርስቲያን መንፈሳዊ ዘርፍ ኃላፊና የወንጌላውያን አብያተ ክርስቲያናት ምክትል ሰብሳቢ ፓስተር አስፋው ኦጪሶ የትንሣኤ ቀን ለእኛ ለክርስቲያኖች ከጨለማ ወደ ብርሃን የተሸጋገርንበት ልዩ ቀን ነው ብለዋል። ትንሣኤውን ለማድበስበስ ገንዘብ የከፈሉ የከሰሩበት ቀን ነው። ሰይጣን ዲያብሎስ የከሰረበት ቀን ነው። ኢየሱስ ተነስቷል! የሚል ሰው ያጨበጭባል። ለጌታ እልልታ። የበዓሉ ተሳታፊዎች በሰጡት አስተያየት ወንጌላዊ አብያተ ክርስቲያኑ ከሌሎች የእምነት ተከታዮች ጋር በፍቅር በአብሮነት አንድ ላይ በመሆን በአደባባይ የትንሣኤ በዓል በማክበራቸው ደስተኛ መሆናቸውን ተናግረዋል። በዓሉን የተቸገሩ ወገኖች በመርዳት እንደሚያሳልፉ ገልጸው የትንሣኤ በዓል ለማክበር አደባባይ ወጥተው በሰላም እንዲያከብሩ መንግሥት ስላመቻቸላቸውም አመስግነዋል።